ሰዎችን ታገኛላችሁ። እኔ አሚኮ አይደለሁም። ገደል ግባ ገደል ልገባ ይችላል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ጥንኛለ እግዚአብሔር ይመስገን። ሁላችሁም በእያላችሁበት ሰላም እና ፍቅር ለእናንተ ይሁን እያለ ያው ዛሬም በደጋ ይመትቻሉ። ሰሞኑን ያው የተፈጠረውን ነገር ምናምን ታውቃላችሁ። እኔ አልገባኝም፣ የምር አንዳንድ ጊዜ ሰው ስታስቡለት በሌላ አንግል እየተረዳው ነው ማለት ነው። በቃ ብዙ ነገሮች እንዳስብ ነው ያስገደደች። ይመግዲ ያለችበት ሁኔታ በጣም ከባድ ነው። እኔ አላውቅም፣ ለእሷ ሊታየት አልቻለም፣ እውነቱን ማምና መቀበል አልፈለገችም፣ ወይም ደግሞ ለከኛ የዋሽ ናት ይሁን ምን ይሁን እኔ ሊገባኝ አልቻለም። የምሬን ነው የምላችሁ። ከዛም በኋላ ስደውላትም ስልክ አታነሳም፣ እኛን ማግኘትም አትፈልግም። አንዲ እሺ እኮ ግራ ገባኝ። ማድረግ ያለብኝ ነገር እንዳለ ይሰማኛል። ያን ነገር ሳደርግ ደግሞ እሷ አምና መቀበል አትፈልግም ወይም ደግሞ እውነታው ይሄ ነው ተብላ ስትነገር ያንን ነገር አምና መቀበል አትፈልግም። ስለዚህ እንዴት ነው ቆይ? ይህን ነገር ዝም ብዬ ባልፈው፣ ወይም ደግሞ ናፍቆት ዝም ብላ ብታልፈው በኋላ የሚጸጽት ነገር ነው ለኛ ማለት ነው። ቢያንስ እኛ የሚጠበቅብንን ነገር እስከ ጥግ ካደረገን በኋላ መወሰን አለመወሰን እሱ የእሷ መብት ይሆናል ማለት ነው። ግን አሁንም ቢሆን የምረኝ ነው ሙዳችሁ ቃል ምገባላችሁ ነገር ይሄ ነገር እስከ መጨረሻው ድረስ ሂዶ እውነታን እስካላወኩኝ ድረስ አሁንም ቢሆን አልፋታትም። በቃ ወይ ከእኔ ጋር ያለውን ነገር ጓደኝነቱን፣ ሁሉ ነገር ሰርዛ አያገባም ብላ ከህይወቷ ታስወጣኛለች፣ ካልሆነም ደግሞ የተፈጠረውን ነገር ሁሉ እያመነችበት እያወቀችው፣ መስተካከል የሚችል ነገርም እኮ ሊሆን ይችላል አይደል እንዴ? ያንን ነገር እንዲስተካከል እየሆነ ይሄዳል ካለች እኔ ደስ ይለኛል። ምርጫዋ ምርጬ ነው። ግን እማየውን ህይወት ውስጥ ግን እየገባች አሁንም ግን ዝም የማለት አቅሙ የለኝም። ብቻ ዛሬ የመቅዲ ፍቅረኛና ናፍቆትን ጠርቻቸዋለሁ። መቅዲን በጣም ላገኛት ፈለግኩኝ፣ ስልክ ማንሳትም አልፈለገች ምናምን። ብቻ እነሱ ያለውን ነገር አላ ሞር ያለው ችግር ከሁለቱ ስለሆነ፣ ማለት እሷ የምታውቀው ነገር ስላለ። እሱን ነገር ደግሞ ዛሬ በቃላ እንድታስረዳው ስለፈለኩ ነው የጠራዋት። ግን አልነገርኳትም እሱ እሷ እንደሚመጣ አልነገርኩትም፣ እሷ ደግሞ እሱ እንደሚመጣ አልነገርኳትም። ምንም የሚያውቁት ነገር የለም። ግን በቃላ ነገሩ ከዚህ በላይ እንዲሄድ አልፈለኩም። ልጁ ማመን ካለበት ያደረገው ነገር ካለ ይቅርታ ብሎ ፍቅሩን ይቀጥል፣ ችግር የለው። እኛ በፍቅር መሀል ጣልቃ አንገባም። ግን ያደረገውን ነገር እየሸመጠጠ ልጅቷን እጎዳለሁ የሚል ከሆነ ግን አሁንም ቢሆን ማንም የሚቀበለው ሰው የለም። ስለዚህ ሁለቱን ጠርቻችኋለሁ። እንደመጡ የተፈጠረውን ነገር በስነ ስርአት እንዲያወሩ በግልጽ ማለት ነው። በቃ እንደ ህፃን አይደለም። ገባችሁ? አሁን እዚህ ጋር የህፃን ጨዋታ እዚህ ጋር ማንም ከሀያ ዓመት በታች ወይም ደግሞ ከ18 ዓመት በታች የለም። ሁሉም ራሱን ችሎ የሚኖር ራሱን የሚያስተዳድር ነገሮችን አንደርስታንድ ማድረግ የሚችል ሰው ነው። ያለው ስለዚህ በቃ በተረጋጋ መንፈስ ይሄ ነገር የተፈጠረው ከሷ በፊትም ሊሆን ይችላል ምናምን፣ ይህ ሰውዬ ተስተካክሎ ሊሆን ይችላል ምናምን፣ የምናውቀው ነገር የለም። ሁሉንም ነገር ግን በግልጽ ሲወራ ለሁሉም ነገር መፍትሄ አለው ብዬ አምናለሁ። ልጠብቃቸውና ሲመጡ ሁሉንም ነገር ከእናንተ ፊት የምሰሙት የምታዩት ይሆናል። ለዚህ ቤት ግን አዲስ የሆናችሁ ካላችሁ እስኪ ሰብስክራይብ እያደረጋችሁ አበረታቷት ናፍቆትን። የምሬ ነው የምላቸው እኔ ግልጸኝነቷን በጣም ወድጄ ይላታለሁ ማስመሰል አለመቻሯን በጣም ወድጄ ይላታለሁና፣ ሁላችሁም አበረታቷት። እንደዚህ አይነት ሰው ያስፈልጋል። በእርግጥ እንደዚህ አይነት ሰው ስትሆኑ ማንም አይወዳችሁም፣ በነገራችን ማንም ማለት ነው። አሁን ላይ እየተለመደው ምንድነው የሆነ ነገር ሲፈጠር፣ ኧረ በእነሱ ማልማ ጣልቃ አልገባም ምናምን ብሎ አስመስሎ የሚያልፍን ሰው ነው ማንም አክሰብት የሚያደርገው እንጂ እውነታውን የሚጋፈጥ ሰው ምናምን ይጠላል ሰዎች ላይና እንግዲህ እኔ በበኩሌ በጣም በጣም በጣም ነው በቃ እንትን ያልኳት የተመችችን። የምሬ ነው የምላችሁ። ና እስኪ የምጡና ያለውን ነገር እናያለን። በተረፈ ግን እጅግ በጣም እንወዳችኋለን፣ እናከብራችኋለን፣ እንጠብቃችኋለን። አንዴ፣ አንዴ አጥፋልኝ። እስኪ እዚህ ጋር ላወራ ነው የመጣሁት። የታለች እሷ? እኔ አሁን እሷን ፍለጋ ነው። እሷ ማናት? አንተ ማነህ? ስለኔ ምን ጉዳይ አላችሁ? ስለኔ የምታውቁት ነገር አለ ወይ? አንተ ትፈልጋታለህ? እኔ ስለኔ እሷ የምታውቀው ነገር አለ እሷ የምታውቀው ነገር አለ ስለኔ። እኔ አሁን ይሄን ነው አንድ ምን እኮ ነገር ደግ እንኳን መታቻት። እኔ አሁን እሷን ፍለጋ ነው። ገባህ? ፊት ለፊት ለወራት እኔ ባለፈው፣ በጣም ነክቶታል ነገር አለ እኔ አሁን መጥፎ ሰሆነ እንደዚህ ስለ ፍቅር እንግለጽላት ምናምን። እኔ ለእናንተ ነው እንዴ ፍቅር የምገልጸው? እሷ እና ያፈቀርኩት እናንተ እና ያፈቀርኳቸው፣ ሲጀመር አይነ ውሃችሁ አያምር። እንደዚህ ነው እንዴ ሰው የምትቀበሉት? እኔ እናንተ ለመታወቅ መሰለኝ የመጣሁት አይደለ? እንደዚህ ቪዲዮ አስቀምጣችሁ እንደዚህ ምንድን ነው የምታደርጉት? እኔ ምንም ነገር አልገባኝም አሁን። እኔ እሷን ፍለጋ ነው የመጣሁት ወንድም እሷን የታች ምንድን ነው አልገባኝም። እሷን አግኝተህ ከእሷ ጋር ማውራት እኮ ትችላለህ ነው አንተ ጋር ምንም ማውሮ ነገር የለም። በቃ እኔ ገባ፣ እሷ ናት ዋናው ካራክተሩ፣ አይደለም? እሷ ናት አይደለም? እኛን እና እሷን ለማጣላት ያሰበችው ገባ። ሲጀመር እንዴት ነው ሰው እንደ ይናል መሰሪ ይሆናል ይሆናል ለማጣላት ማን ነው አሁን? እሷ አንተ ምንድን ናችሁ? እኔ በጣም ኧረ ምንም አይደለም። ምን ምንድን ነው መጨርሶ ገባ። በደምብ አወራለሁ። አይ በደምብ አወራለሁ ገባ። እኮ ምንድን ነው ምንድን ነው የምፈልጉት? ገኔ ገባ። ምንድን ነው የምፈልጉት ከሷ? ለምን አትሆንም? እኛ ምንድን ነው ጓደኝነታችሁ? ከጓደኛ እኔ አልበልጥም። ከእናንተ ጓደኝነት እኔ ነው እናንተ ነው ማስበለጥ ያለባት። አ ኧረ ኧረ ሲጀመረና አጨብጭብላችሁ አሉ። ግን እኔና እሷ ያለን ነገር እንዲህ ነው። ገባችሁ? በእናንተ መሰሪ በእናንተ ኋላ ኋላ የሆነ የምታደርጉት ነገር ምናምን፣ አሁን የእኔ እና የእሷ ግንኙነት ምንም የሚያልቅ ነገር አይደለም። ብራዘር፣ እኛ ቢገባ የእናንተም ጓደኝነት ለማስቀጠል ትክክለኛ ነገር ነው። የት አለች እሷ? ባለፈው ያደረገችውን ከመቅዲ ጋር ያወራችሁትን አሁን ፊት ለፊት ከኔ ጋር ታወሩ። እኔ እሷን ነው የምፈልገው። ገባ? አልገባኝም፣ በጣም እየጮክ ነው። ያደረግከው ነገር አለ። ምንድን ነው ያደረግኩት ነገር? ማውራት ያለብኝ ገባ እኔ ከእሷ ጋር ያለኝ እንግድኝነት እኔ ከሷ ጋር ነው መጨርሰው ገባ ከዛች እርኩስ ጋር መጨርሰ ያለብኝ እንግድኝነት ከሷ ጋር ነው መጨርሰው ገባ አንተ ምንም እኔ አሁን ካንተ ጋር ምንም ነገር የለም ገባ ሲጀመር እኔ በጣም እንዴት ነው የምትወሩ አልገበኝም ሲጀመር ምንድናችሁ ሁለታችሁ ማን ነው ማን ነው አንተ ምንድናችሁ ምንድናችሁ ገባ አንተ ይናል ምንድነው የምትቆረቆርላት? እኔ አልገባኝም ለምን ማልቆረቆር? ምንድነው የምትቆረቆርላት? ከኔ የበለጠ አንተ ለምን ስለእሷ ምትጨነቀው? ትላንት እኮ ነው ያገኛት ብራዘር። ብሩ እኔ ትላንትም ባገኛት ካንተ የበለጠ ፍቅር ሰጥቻታለሁ ገባ፣ ለዛ ነው እንደዚህ ሆኖ። ለማንኛውም ቆይ፣ ስማኝ አንተ ያደረከው ነገር አለ? አሁን በካሜራ ፊት እኔ ልታሸማቀኝ ምናምን አይደለም። እኔ ሰላም ነኝ ብራዘር፣ ይሄ ነገር ማለት ነው ካልፈለኩ እኮ የሚጠፋና የሚደለት ነገር ነው ገባ። እኮ ደለተልኝ ገባ። እዚህ ጋር ይሄን እንትን አርገህና ምታሸማቀኝ ነገር አይደለም እውነቱን ነው ማውራለን። አሁን እሷን እሷን አገናኘኝ አባቢ፣ ካንተ ጋር ጨርሻለሁ ገባ። ሌላ ነገር ውስጥ መግባት አልፈልግም። ገባ አይደለ? በዚህ ሙሉ ብታገኛት ምን ልታረጋት ነው? ምንም ነገር ላረጋት እችላለሁ። እሷን ምንም ምንም ምንም ባረጋት እኔ አይቆጭኝም። እስኪ ላግኛት ካሞን፣ የት አለች? ነው እሷን አገናኘኝ በእናትህ ብሮ። እኔ ካንቺ ጋር ከዚህ በላይ ምንም መውራት አልፈልግም ብሮ። አሁን ታመጣልኛለህ ወይስ እንዴት ነው? ምን ይሻላል ቆይ ምንድን ነው የምንረጋገው? እኮ ተረጋጋ። ምንድን ነው ምንድን? በከስ ደግሞ ተሰሚነት አለኝ ገባ። የሰውን ማጥፋት ከኋላ እየሄዳችሁ ከፊት ለፊት ከመጀመሪያ የራስ ማንነት፣ አንተ ማንነት ነገር አለ? የሚታወቅ ነገር ስላለ መሰለኝ ነገር ስላለብኝ ያ ነገር እንዳይወጣ ነው ነው ነገር የምትሸፋፍኑ አለ አይደለም ኖርማል እኮ ነው። አንተ ሴት ልጅ እህት ምናምን አላ እናት ምናምን አላ እምህን ነገር ከሆነ ዛሬ መድረስ መድረስ የለብህም ብራዘር፣ አልገባኝም። ነገር ስለምንድን ነው የምትወራው? ገባህ? ስለምንድን ነው የምትወራው? ስለምን እያወራህ ነው? ስለምን መፍረስ ስለምን ሰው ምናምን ማነህ አንተ ብራዘር? ስለ አንተ ማንነት የሰማነው ነገር ስላለ ነው። ገባህ? እሱን ማንነትን ግልጽ አድርገህ መብት ቀርብ ራሱን ችሎ የሚወድ ሰው ሊኖር ይችላል። አረበና ስለ እኔ ማንነት ምንም ነገር የምታውቀው ነገር የለም። ምንድን ነው የምትወረው? ታውቀኛለህ? እኔ ትናንት አንዴ ነው አንተ ነው ያወቅኩ። ምንድን ነው የምትለው? እኔ ምንም አቀው እኔ ኮኔ አይደለም አቀለው ያልኩ። ስላንተ የሚያቀሰው ስላለ፣ ስለኔ የሚያቀሰው ካለ እሱን አገናኘኝ። ገባ? እኔ እሱን ነው የምፈልገው። እንዴ አጂ ከስለኔ የምታውቂው ነገር አለ? አረ አይደለም እኔ እሷ አላወራትም፣ አባህ ገባህ? እኔ እሷ አላወራትም። አይደለ እኮ አትንከኝ። እኔ እሷን ነው የማውራት አይደለም። አንቺ ስለኔ የምታውቂው ነገር አለ? ማነሽ? አንቺ ስለኔ እንደዚህ የምትቀበጣጠሪው ምንድን ነሽ አንቺ? ምንድን ነሽ? ማነሽ? ማነሽ? አንቺ እኮ ወንድ ልጅ ና ሴት ልጅ ላይ ሌላ ነገር ለማድረግ ምናምን አክታታል። ምንም ነገር ላረግ አይደለም ግን እኔ ከሷ ጋር ነው የማወራው። ገባ? አንተ አንቺ ከኔ ጋር ምንድን ነው አፈጣ? አይነን በጨዋት ትወጣጠራለህ እንዴ? ስማ ያደረከው ነገር ካለ በግልጽ አውራ። ገባ ምንም መሸፋፈን እኮ የተጠበቀበ። ስማ፣ እየሰማኝ ነው። አሁን ይሄን ነገር ሸፋፍ ነው። አንድ ወር፣ ሁለት ወር፣ ሶስት ቀን፣ አራቀ ልታልፈው ትችላለሽ። ማንነት ግን ይወጣል። አንቺ ከኔ ጋር ምንድን ነው ያለሽ? ታግኛለሽ? ለምን የማትናገረው ምንድነው? ከኋላ ሴራ መሰሪ ምንድነው? ወይስ ትቀኝባታለሽ? ወደ ኋላ ልታስቀሪያት ነው? ስለዚያ መሰለኝ እንደዚህ የምትፍጨረጨሪው።

ገባ እኔ በስትክል ከእናንተ ጋር ላወራ ነው የመጣሁት አ እስኪ ይሄ ነገር ኳላ አሸርቡብኝ እኔ እና ተጣላት። አንቺ ሲጀመር የሴትነት ምንም ጣሙ የለሽም። ገባሽ አንቺ ገባ ጣማቸውን አንተ ከአንተ ልጠይቅህ እንጂ ዝም ብለሽ እንትን ባወራሁ ቁጥር ጭንቅላት ባዶ እንደሆነ እየታየኝ ነው፣ ገባህ? ሲቀጥል ደግሞ ማለት ነው፣ ሲቀጥል ደግሞ አፍህን የምከፍትባት አይነት ሴት አለው ምን ከአንተ ጋር ለወሮ ማለት እሷ ጋር ልታለያየኝ በአንተ ቤት አይሆንም፣ ነው ማለት እኔ እና እሷ እንዲነን ሲጀምር በቃ አልኩህ እኮ እኔ አሁን

ገባችኋ እሷ እኔ ከእናንተ አራት አምስት አመት፣ ሆና የምትውሉትን እኔ በአንድ በሁለት ቀን ፍቅሮኝ ሰጥቻታለሁ። ገባችኋ ገባሽ? ይሄ ሲጀምር ቅናት ነው፣ እንደዚህ የሚያደርግ ይሄ ማስመሰማ ይሄ ማስመሰል። ባይዙ የትም ነው የማይደርስሽ። ጀምሬ ነው ፊት ላይ በጣም ማስመሰል እያዩብን፣ አንድ ትክክለኛ ስሜት የለ። አንድ ብሎ የምትናገራቸውን ቃላቶች እየለየሽ እኔ ሲጀመር አንቺ መጀመሪያም ከመጀመሪያው ጀምሮ እዛ ጋር ስታቀሳስር ቆመ ስታየን እንደዛ ምንም አይነት ንግ እንትን ይሄ ለማስታረቅ ምናምን ሳትሞክር ስትቀር የሆነ ነገር እንዳለ ያስታውቃል። ገባ እሷ ሲጀመር የሆነ ነገር ቢኖረኝ እኮ ብላለች። ሰማኝ ብሮ ብሮ ሴት አይደለችም እሷ። ራስህን እንዴት አድርገህ እንደምታስብ ነው ያልገባኝ። ራስህን እንዴት አድርገህ እንደቆለልከው ነው ማይገባኝ። አይደለም እኔ ነው አንተ ወንድ አለ ነው ወይ ነው ሰሚኛለሽ ግን ገደል ግባ ገደል። ሴት ልጅ ላይ እጅ ላለማንሳት በጣም እየጣቀድኩኝ ነው። በጣም ሴት ልጅ ባወራ የባለፈው ቪዲዮ እናንተን በስትክል ማስጠፈር ዋጋችሁን ታገኛላችሁ እኔ አይደለም አይ እኔ እኮ ለምን እንደዚህ አርክ እሱን ቀጠርከው እኔን እኔ ከሱ ጋር ማውራት እፈልጋለሁ እንደዚያ አይደለም ናፍቆት እኔ ያለውን ነገር መቅዲ ያልመጣ ስትለይ ከሱ ጋር የምንፈታ እኮ አትምጣ እሷ ካልፈለገች አትምጣ ለምን እሱን ጠራኸው ችግሩን አየኸው እንደዚህ ከወረደ ሰው ጋር ማውራት አየኸው አይደል እንዴት መውረድ እንደሆነ የኔ ጥፋት ነው ሁሉም ነገር የኔ ጥፋት ነው ማለት እኔ አላቅም እኔ ከዚህ በኋላ ግን ጆሴ የሚመጣውን ሰው ነግረይ ነው የምመጣው ካልወደድ አልመጣም እሺ እንዴት ነው ከእንደዚህ አይነት ሰው ጋር እኔ መግባባ የምችለው? ማውራቱን እንኳን እንኳን አልችልም። ከእንደዚህ አይነት ሰው ጋር ደግሞ አስፈራርደኝ ይላል። በታረ ችግር የለውም፣ ችግር እሱ ከነገ ይጨርሳል። ጣጣ የለውም። በጣም ተወጠረ። እግዚአብሔርም በጣም ምንም እንትን የለውም። ያወራል ብዬ እኮ ነው እኔ ደግሞ ማለት ነው። እውነቱን ከማውጣት ወደኋላ እንደዚህ ብሎ መሄዶ እራሱን ነው ዋጋ የሚያስከፍለው። ታያለ ጆሲ፣ እንዴት መግባባት እንደሚቻል ነው ግራ የገባኝ። ለማንኛውም እኔ አላውቅም። ከዚህ በኋላ ግን እሱ ካለ እዚህ አይደለም፣ ጌትም ቦታ አልመጣም። ሰማኛ። ለማንኛውም ችግር የለውም። ያለውን ነገር ምናምን አሁን መቅዲ አለማንሳቷ እኮ ነው ትልቅ ችግር እየፈጠረብኝ ያለው ገባሽ። ካልሆነች ችግር የለውም ቀጥም ይሄ ቤቷ እሄዳለሁ ገባሻ። እንጂ በዚህ ሁኔታ እሷም እንደዚህ እንድንቀጥል አንፈልግም፣ እኛም ደግሞ ያለ ሰማችን እየተሰደብን ኦሮኛ የሌለ ማንነት ለሱ እየሰጠ ምናምን እንደዚህ እንድንቀጥል አልፈልግም። ገባሻ። እውነታውን አውቃ ሁሉ ነገር መቶ ካለባት መቶ አለባት በቃ ፔሬድ። ከዚህ በላይ ምንም ነገር አያስፈልግም። እንደዚህ አይነት ከወረደ ሰው ጋር እኔ በጣም ሊደና ድሩክት ግን ምንም አላ በጣም ስለጮሽ ይሆናል። በጣም ነው ያናድደኝ ነገሮችን ለመሸፋፈን የሚያደርገው ነገር በቃ